ምን መሰለሻና በአባትሽ ጉዳይ አዲስ ነገር ተፈጥሯል። እንዴ፣ ምን ተፈጠረ? ዶክተር ቀጣዩን ሕክምና ለማድረግ በጣም አስቸጋሪ የሆነ ነው። እንዴት? ያው ሕክምናው የሚደረገው በነ ወይዘሮ ሜላት ድርጅት ደጋፊነት እንደሆነ ታውቂያለሽ። አ አውቃለሁ። የነ ወይዘሮ ሜላት ድርጅት ከዚህ በኋላ ለአባትሽ ሕክምና ድጋፍ እንደማያደርግ ገልጾበናል። ምን ስሜን መቀየር ፈልጌ ነበር። ማለት ስሜን ከእርግብ ወደ ሀሴት መቀየር ፈልጌ ነበር ለምን እኔች? በቃ እኔም ነፃነቴን እፈልጋለሁ። ምንድን ነው ሃና? እንትዬ ይበኩት ነጨክኑብኝ። ምንድን ነው ሃና? እንትዬ አባዬ ልሞት ቢሆን አሳክሙልኝ። አሁን ከግሬ ላይ ተነሽልኝ፣ እሺ ካላሉኛል ንሳ አልነሳም። አንቺ ተነሽ አልኩሽ እኮ። አልነሳም። እንትዬ አባዬ በጣም ታሟል፣ አሳክሙልኝ። አንኛ ከባይ ታዲያ ቼ አንቺ ልጅ ግን ጤና የለሽም ሰው እየተነሳ ከግሬ ላይ ምን ጤነኛ አይደለሽም እሺ እሺ አከማቸዋለሁ በለኝና አነሳ እባክህ ዶክተር ይሄ ተነሳ ተነሳ እባክህ ተነሳ ተነሳ ላስረዳህና ነገሩን ከዛ አንተ ራስህ ትፈርዳለህ እኮ ችግር የለም ምንድነው ነገሩ ይኸውልህ ይሄ የግል ሆስፒታል እዚህ ደግሞ የሚሰራው ለጽድቅ ሳይሆን ለገንዘብ ስለዚህ ያላችሁ አማራጭ ገንዘቡን ከፍላችሁ ማሳከፍ ማለት እንደ እኔ እንደ ግል ሳይሆን እንደ ሆስፒታል አስብ ሼዲንግ ኩላል ትዘዱና ፋዘርዬን አሳክሟቸው። ሰውዬ ለቀልነ ወንድ ይመጣል። የቤተሰባችን ሰላም ማጣት መቀጣት ያለበት ሰው ብኖር የመጀመሪያ ተቀጭ የምትሆኚ አንቺ ነሽ። ምን አው ያለ አባት ያደግነው ባባታችን በአባታችን ክፋ ሰው በአንቺ ፍላጎት ነው። አንቺ ያላከበርሽው ቤተሰብ ማንም ማንንም እንዲያከብርሽ አትጠብቂ። በአፋጣኝ ሁለት መቶ ሺህ ብር እንደምፈልግ ንገራችሁ። እንዴት ልታስገድይኝ ነው እንዴ? ማን ነው የሚገልል? ሰዎቹ ይናል ገንዘብ ከሚሰጡኝ ቢገሉኝ ይመርጣል። እማዬ ሀና ላይ በጣም ብዙ ግፍ ሰርታለች። የቤተሰብ ግፍ ደግሞ ለልጅ ነው የሚተርፈው። ስለዚህ የእማዬን ግፍ እኛ ልናርም ይገባል። ምን ማድረግ እንችላለን? እማዬ እንደሆነች ለምክር አትመች። ኬትም ኬትም ብለን ገንዘብ ፈልገን የሃናን አባት ልናሳክም ይገባል። ኬት ይመጣል። ሰርቀን ቢሆን ግዴታችን ነው። የሃና አባት ባለፈው የመጨረሻ ህክምና ከተደረገላቸው በኋላ እስካሁን አልነቁም። ባለፈው ዶክተሩ የመጨረሻ ህክምና እናደርግላቸውና ጤናቸው ይሻሻላል ብሏት ነበር። በዛሬው ክፍል 51 ደግሞ ሲጀምር ዶክተሩ ወደ ሀና አባት መጥቶ ካያቸው በኋላ ጥሩ ነው በፊት ከበፊቱ ምንም አይሉም እያላቸው ግን፣ ወደ ቀድሞ ጤናቸው ወደ ሙሉ ጤናቸው የሚመለሱት ከዚህ በኋላ የምናደርግላቸው አንድ ተጨማሪ ሕክምና አለ ይላታል። ሀና ደግሞ በዚህ በጣም ትደነግጣለች። ለምን ከዚህ በፊት አንድ ብቻ የመጨረሻ ሕክምና ከተደረገለት ሙሉ ጤነኛ እንደሚሆን ነበር የነገራት። አሁን ደግሞ ሌላ ሀሳብ ይዞ መጥቷል። ባለፈው ሁላችሁም እንዳያችሁ የዲኤንኤ ውጤቱ ተበላሽቶ ሀና የወይዘሮ ሜላት ልጅ እንዳልሆነች ውጤቱ የውሸትም ቢሆን ውጤቱ ካሳየ በኋላ ሀና ከቤት ወታለች። ለዛ ደግሞ ዶክተሩ እያለት ያለው አሁን አንቺ ልጃቸው ስላልሆንሽ የነወይዘሮ ሜላት ድርጅት የአባትሽን የህክምና ውጪ ሊሸፍን ቃል ገብቶ ቢሆንም አሁን ግን ያንን ቃላቸውን አንስቷል። የህክምና ውጪውን አይሸፍኑም። ስለዚህ የሕክምና ወጪ ለመሸፈን ገንዘብ የምታገኝበትን መንገድ መፈለግ አለብሽ። ካልሆነ ደግሞ አባትሽን እንደዚሁ ይዘሻቸው ትወጫለሽ ከዚህ ክሊኒክ እያላት ነበር። ሀና በዚህ በጣም ትደነግጣለች። ለምን ነገሮች በጣም ውስብስብ እየሆኑ ነው? ከበፊቱ በጣም እየከበዷት ነው። እሷ ከምንም ነገር በላይ አባቷ እንዲታከሙላት ነው የምትፈልገው። ይሄ ደግሞ የሆነ አይደለም። ሀናም ዶክተሩ ስለ አባቷ የነገራት የሕክምና ጉዳይ በጣም ስላስደነገጣት ዶክተሩ ከወጣ በኋላ ለአሲር ትደውላለች አሲርናልኝ ትለዋልች ትጠራዋለች። አሴር ደግሞ ለተምቹ ይደውላል። ተምቹና ሀና ጋኒድ ብሎ ይጠራዋል። ተምቹ በጠዋት እየሮጠ ይመጣል። እንዴት ነው በዚህ ጠዋት የደወለችልም? አባቷ ሞቶ ነው ወይስ ምንድ ነው? ሲሎ አሴር በዚህ ይቆጣዋል። እንዴት እንደዚህ ትላለ ምናምን ይለውና በቴስታ ይገጨዋል። እንዴት ነው የሚሞቱት? እንዴት እንደዚህ ትላለ? ሀና ዛሬ ብቻ ነው እንደ የምትደውልልኝ ሲለው፣ አይ ባት ሁሌ ብትደውልልህ ግን ዛሬ በጣም በጠዋት ሆነ ይለውና ከዛን፣ አሴር ናሆን ኒድምቴር ከሆነ ብሎት ትቶ ሲሄድ ፋዘራዋ ሞቶ ይሆን እንዴ ለማይድኑት ነው ገንዘቤን ያወጣሁት እያለ የሲጋራ ራሱ የለኝም እያለ እየተቆጫጨ ተምቹ አሲርን ተከትሎት ይሄዳል ማለት ነው። በዚህኛው ሳይት ደግሞ ዶክተሩ ሌላ ታካሚውን እያየ ባለበት ሰዓት ወይዘሮ ሜላ ትደውልለታለች። እንዴት አረክ ያንን ነገር ነገር ካቶይ ትለዋለች። ያ ማለት የህክምና ወጪውን እንደማይሸፍኑ ሀሳቧን እንዳነሳች ነው። ዶክተሩም ነግሪያታለው ይልና መለስ ይላል። ምናልባት እሷም እውነት ሊኖራት ይችላል ብሎ ሲነግራት ወይዘሮ ሜላት እኔ እሱ አይመለከተኝም፣ እንዴት ታታለኛለች፣ እንዴት ትዋሸኛለች ትለውና እኔ ካሁን በኋላ ምንም አይነት የህክምና ወጪ አልሸፍንም ትሏለች። ዶክተሩ እሺ ብሎ ስልኩ ካለቀ በኋላ ያስባል። ከዚህ በፊት አንድ ሰው ቢሮ መጥቶ ነገሮችን እንዴት እንደተጀመረ የህክምና ወጪውን እንዴት እጥፍ እንዲያደርግ እንዳስገደደው 400 ሺህ የነበረውን ወደ 800 ሺህ ብር ማድረግ እንዳለበት፣ በጸባይ የማይስማማ ከሆነ ደግሞ በጉልበት በመሳሪያ ማድረግ እንደምንችል ብሎ ያስፈራራዋል። ይሄ ነገር እንዴት እንደተጀመረ ዶክተሩ ያስብና ወደ ታካሚው መለሳል ማለት ነው። አሴርና ተምቹ ደግሞ ሆስፒታል ሲደርሱ ሀና ደንግጣለች። ምን ተፈጠረ ብሎ ሲነግሯት ያለውን ነገር ትነግራቸዋለች። ዶክተሩ የህክምና ብር ካሌለሽ፣ አባትሽን እንደዚህ ሆነ ይዘሻቸው ማውጣት አለብሽ ይሏታል። ለምን ሰዎቹ ሀሳባችሁን አንስቷል የህክምና ወጪውን የሚሸፍኑ ሰዎች ትላችኋለች። በዚህም አሴርም በጣም ይደነግጣል። ከዛን ሀና የሆነ ቦታ ደርሼ እመጣለሁ፣ እናንተ እዚሁ ጠብቁኝ ትላችኋለች። የት ሲሏት የሆነ ቦታ ቦታውን አትናግራቸውም። እሷ ከወጣች በኋላ አሴር ደግሞ አደጋ ላይ ስትሆን ዝምብያ ልመለከታትም፣ አንተ እዚህ ጠብቅ ብሎ ቦታውን ለተምቹ ሰጥቶት ሊሄድ ሲል ተምቹ እንዴት ብቻዬን እዚህ ብሎ ይደነግጣል። አይዚህ ይጠብቅ ምናም ብሎ ቆጣ ይለዋል አሴር ከዛን አሴር ከወጣ በኋላ ተምቹ የሀናን አባት ከጠራቸው በኋላ ከአስክሬን ጋር ትቶኝ ሄዱ እያለ ይደነባበራል፣ ይፈራል። በዚህኛው በኩል ደግሞ ሜላት ኪችን ውስጥ ምግብ እየሰራች እያለች እርግብ ትመጣለች። ምን እያረግሽ ነው ስትላት ካሁን በኋላ ሀና ስለማትመለስ ለቤተሰቤ ምግብ መስራት አለብኝ እያለቻት። ምግብ እየሰራች ነበር እኔ እያለው ትላለች እርግቧ እርግቧ እኔ እያለው እንዴት አንቺ ተሰራ ያለሽ እያለቻት ሄዳ አብራት እየሰራች እያለ ከዛን እርግብ ለሜላት አንድ ሀሳብት አለኝ ትላታለች ስሜን መቀየር እፈልጋለሁ ከእርግብ ወደ ሀሴት ስሜን መቀየር እፈልጋለሁ ስትላት ይሄ እኮ መብትሽ ነው የፈለግሽውን ነገር ማድረግ ትችያለች ትላታለች ሜላት ከዛን እርግብ እኔ ኮ ምን ልትለኝ ትችላለች እያልኩ እየተጨነኩ ነበር ስትላት ምንም ነገር አልልሽም መብትሽ ነው የፈለግሽውን ነገር ማድረግ ትችያለሽ፣ እያለቻት አሁን ምግቡን መስራት እንቀጥል ብሎ ወደ ምግቡ ይመለሳሉ ማለት ነው። ሀና ደግሞ ከሆስፒታሉ ወጥታ እየሄደች እያለች አሴር ሮጦ ይደርስባታል። ከዛን አስቁሞ እያወሩ የት እየሄድሽ ነው ሲላት ለአባቴ መጀመሪያ ሙሉ ወጪውን ለመቻል ቃል የገባቸውን ሴትዮ ሄጄ እግሯ ስር ወድቄም ቢሆን መለመን አለብኝ ዋለች በዚህ ደግሞ አሴር አይሆንም ይላታል። ለምን የዛች ሴትዮ እግር ስር መውደቅ የለብሽም ሲላት፣ አና በዚህ ትናደድና አባትህ ስላልሆኑ አንተ ምንም ላይ መስል ይችላል። እኔ ደግሞ ለአባቴ ምንም ነገር አደርግለታለሁ ስትል፣ አሴር በዚህ በጣም ይደነግጣል። ለምን እኔ ማድረግ የምችል ነገር ኖሮ ሳላደርግ ቀርቼ ነው ሲላት አሁን ተው ባታግዘኝ ራሱ ልታስቆመኝ አትሞክር ብላው እዛው እሱ እንዳዘነ ጥላው ትሄዳለች። ሰላምና ምናሴ ደግሞ አብሮ ምግብ እየበሉ ያለ ሰላም አንድ ነገር አስቤያለሁ ትለዋለች ለምናሴ። ምንድነው ሲላት ትምህርት የመጀመር እፈልጋለሁ ትለዋለች። በዚህ ደግሞ ምናሴ በጣም ይገረማል። የእሱ መገረም ደግሞ ሰላምን በጣም ያናድዳታል። ለምን እኔ የማድረገውን ነገር ለምን ሁሌም እንደ ተአምራዊ ነገር ታዩታላችሁ ትለዋለች። ይሄም እንደሚመስለኝ ከበፊቷ ጸባይ አንጻር ነው መቀየሯ በጣም አስገርሞት ነው። አይ አስገርሞኝ አይደለም ጥሩ ሀሳብ ነው፣ ቀጥይበት ይላታል። ከዛም እሷም የሚቀልድባት የሚያሾፍባት መስሏት ነበር። ከዛን ለማይል ነግራት አስቤ ያለው ስትለው ይህ ምንም መንገር አያስፈልግሽም፣ ቀጥታ ጀምሪ አሪፍ ሀሳብ ነው ብሎ ሀሳቧን ይደግፋት እና ጓደኞቼ ጋር ወጥቼ መጣለው ሲላት፣ ጠብቀኝ አብረን እንወጣለን ትለዋለች። ወደ ሆስፒታል ስንመለስ ደግሞ ተምቹ የሀናን አባት ደጋግሞ ይጠራቸዋል። ደጋግሞ ይጠራቸዋል። ዝም ሲሉት ደየሙ እንዴ ሞቱ እንዴ? ሙድ እያያዙ ነው እንዴ እየቀለዱ ነው እንዴ? ሀና አታሳዝኖትም እንዴ? በጣም እየተሰቃየች ነው እያለ እውነትም ተምቼ የሆነ ልጅ ከዛን የሆነ ነገር ማድረግ አለብኝ እንዲማ ዝም ብዬ ማየት የለብኝም፣ የሆነ ነገር ማሰብ አለብኝ እያለ ትንሽ አሳብ ቢያደርግና ማሰብ እችላለሁ ወይስ ማሰብ አልችልም እያለ ከዛን የሆነ ነገር ማድረግ አለብኝ፣ ለዛ ለቁም ሬሳ መደወል አለብኝ ብሎ ለመኮንን ስልክ ይደውላል። መኮንን ደግሞ ጭ ይሄ ደግሞ አይፋታኝም እንዴ ብሎ ስልኩን ይዘጋበታል። ዘጋህብኝ እንዴ አንተ ነብስ በእንጨት የሆንክ ልጅ እያለ ይናደዳል። ወደ ነሜላት ቤት ስንመለስ ደግሞ ሀና የነ ሜላት ቤት ደርሳ ሜላት ሳሎን ሶፋ ላይ ቁጭ ብላ ነበር። እንደገባች ዘላ እግሯ ላይ ትወርቅና ትለምናቸዋለች አባቴን አሳክሚልኝ አባቴ በጣም አደጋ ላይ ነው ስትላት በጣም በሚያሳዝን ሁኔታ እኔን ይመለከተኛል እንዴ ብላ ወይዘሮ ሜላት በእግሯ ወደዛ ትገፈትራታለች። ሀናን በጣም የሚያሳዝን ነገር፣ ሀና ታለቅሳለች፣ በጣም ታዝናለች። አባቴ በጣም ችግር ውስጥ ነው አሳክሚልኝ ይልኝ ሁለት መቶ ሺህ ብር ያን ያክል አንቺ ትልቅ አይደለም እያለቻት ወይዘሮ ሜላት ደግሞ አንቺ ብዙ ነገር አድርገሽኛል፣ ልጆቼ ለእኔ አለሜ ናቸውም እውነት ሳይኖርሽ እውነት አለኝ ብለሽ ከልጆቼ ጋር ልታጣይኝ ቤተሰቤን ልትበትኝ ነበር እኔ ደግሞ በቤተሰቤ ድርድር አላቅም እያለቻት፣ አላሳክም አባት ሽና አይመለከተኝም እያለቻት ነበር። ሃና በጣም አዝና፣ እኔ በህይወት የሰው መለመን አልወድም። አሁን ግን የመጨረሻ ጥሩ ሰውነሽ ብዬ ነበር አንቺን የለመንኩሽ ስትላት፣ መጥፎ ሴት ነው እያልሽኝ ነው እያለች በጣም ስትቀያየር ነበር። በዚህ መሀል ግን እርግብ ጓዳ መግቢያ በር ላይ ቆማ እየተመለከተቻት ነበር። በዚህም በጣም ደስ ይላታል። የሀና ማልቀስ፣ የሀና እንባ ምን ያህል እንደሚያስደስታት ያየንበት ክፍል ነበር። በጣም በሚያሳዝን ሁኔታ እውነት ተቀብራ አትቀርም፣ አንድ ቀን እውነቱ ይወጣል ትላትና፣ ሀና እያለቀሰች ትወጣለች። ያን ጊዜ ደግሞ እርግብ ወይዘሮ ሚላት ጋ ሄዳ አጠገቧ ትቀመጥና አይዞሽ እናቴ እያለች ታረጋጋታለች።